በጤናው ዘርፍ እየተከናወኑ ያሉ ጉዳዮችን እንመለከታለን። እንግዳችን ደግሞ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ ናቸው። ከእንግዳችን ጋር ቆይታ የምናደርገው ቀደም ሲልም በዝርዝር የተመለከትነው የተላላፊ ያልሆኑ በሽታዎች እንደዚሁም ደግሞ የጤናው ዘርፍ ጉዳዮችን እያነሳሳን ነው። እንግዳችን እንኳን ደና መጡ። እንኳን ደና ቆያችሁኝ። መልካም። ተላላፊ ያልሆኑ በሽታዎች በአጠቃላይም ደግሞ የጤና ችግር አምራች የሆነውን ዜጋ እንዳያሳጣና ጤናማ የሆነውን ማህበረሰብ በምትኩ ለማስፋት ለማሳደግ ምን አይነት ስራዎች በጤና ሚኒስቴር በኩል እየተከናወኑ ይገኛሉ? በምን ደረጃስ ላይ ናቸው? እሺ፣ አመሰግናለሁ። ያው ጤና ሚኒስቴር በመጀመሪያ ደረጃ አጠቃላይ እንግዲህ የሚመራበት ከፖሊሲ ነው የሚነሳው። ስለዚህ ቀደም ብሎ የነበረን ፖሊሲ በሽታ መከላከልን ብቻ ያተኮረ ነበረ ትኩረቱ ማለት ነው። አክሞ ማዳንን ግን እንደ ሰከንዳሪ ወይም ደግሞ ቀጥሎ ባሉ ሁኔታዎች ይመለከት ነበረ። የተሻሻለ ፖሊሲያችን ግን የበሽታ መከላከል እንዲሁም አክሞ ማዳንን እኩል ትኩረት የሰጠ ነው። ስለዚህ ከዚህ አኳያ በተለይ ተላላፊ ያልሆኑ በሽታዎች ወይም ደግሞ ነንኮሚኒካብል ዲዚዝ የምንላቸው አሁን አሁን በሀገራችን ቁጥራቸው እየጨመረ መጥተዋል። ይሄ አንዱም ሁኔታ የአኗኗር ዘይቤያችን መቀየሩ ላይፍ ስታይል የምንለው ማለት ነው። ስለዚህ ከዚህ ጋር ተያይዞ ሰው ምናልባት የቅንጦት ሊመስለው ይችላል፣ ግን የጨው ስኳር እና ሌሎች ደግሞ ከቅንጦት ጋር ተያይዞ የሚመጡ ያው ስሪ ዋይትስ የምንላቸው አሉ። ከዛ ጋር ተያይዞ እየተፈጠሩ ያሉ በተለይ እንደ ደም ግፊት፣ ስኳር እንዲሁም ደግሞ ኮሌስትሮል በሽታዎች እየታዩ እየመጡ ነው። አልፎ አልፎ ደግሞ ስናይ ደግሞ የካንሰር መጠን በአንዳንድ አካባቢዎችም ከፍ ብሎ የምናይበት ሁኔታ አለ። ስለዚህ የካንሰሩ እንኳን ፈርዘር ጥናት ማጥናት ቢያስፈልገውም፣ ነገር ግን የዚህ ኤንሲዲን በተመለከተ ወይም ደግሞ ንኮሚኒካብል ዲዝ የምንላቸው ግን እንደ ሀገር አሁንም ቁጥራቸው ከፍ እያለ መጥቷል። ስለዚህ ይህም በመከላከል ደረጃ ሚኒስትሩ ያስቀመጠው እንግዲህ የመከላከልን ብቻ ሳይሆን አክሞ ማዳንም ነው። ስለዚህ የመጀመሪያ በመከላከል ደረጃ እንግዲህ ባለፉት ጊዜያቶች በሁሉም ጤና ተቋማት ማለት በሚቻልበት የዚህ ኤንሲዲ ኮርነር፣ እንዲሁም ደግሞ የክረምት ስራዎቻችን ላይ ሰው የኤንሲዲ ስክሪኒንግ ኮርነር ተብሎ ተዘጋጅቶ በጤና ተቋማት አገልግሎቱ እየተሰጠ እየመጣ ነው። ስለዚህ ብዙዎቹ ለምሳሌ ደም ግፊት እንዳለባቸው ስኳር እንዳለባቸው ወይም ደግሞ ቦርደር ላይ መድረሳቸውን ሳያውቁ በእነዚህ በበጎ ስራ ስራዎች በምንሰራበት ጊዜ እያገኘ ናቸው ክትትል እንዲያደርጉ እያደረግ ናቸው ያለንበት ሁኔታ አለ። በጤና ተቋምም አገልግሎቱን መስጠት በሚያስችልበት ደረጃ ና የኪሬቲቭ ሰርቪስም ወይም ደግሞ አክሞ ማዳን የሚቻልበትን ሁኔታ እንግዲህ እንደምታውቁት ከዚህ በፊት የነበሩ የጤና ኬላዎች በተለየ እናቶች ና ሕጻናትን ወይም ደግሞ የእናት እርጉዝ ስትሆን የኤንሲ ፎሎአፕ የምንለውን ብቻ ወይም ደግሞ ጤና ኤክስቴንሽኗ ምንም አይነት የሕክምና አገልግሎት የማትሰጥበት ነበር። አሁን ላይ ግን ኮምፕሬንሲቭ ሄልዝ ፖስቶች የምንላቸው ከሶስት መቶ በላይ እንግዲህ ጤና ተቋሞችን ገንብተናል። ይሄ ማለት በጤና ኬላዎቻችን ጋር እንግዲህ አንዱ ማዳን ሲባል የጤና ተቋሞቻችንን ወደ ህዝቡ ተደራሽ ከማድረግ አኳያም አክሰስም አብሮ የሚመጣ ስለሆነ በጤና ባለሙያ ስብጥር እንዲሁም የላብራቶሪና ሌሎችም የዲያግኖስቲክ ሰርቪሶችን በጤና ኬላዎች እንዲሰጡ እየተደረገ ነው ያለው። ስለዚህ ከልብ ህመም ጋር ተያይዞ እንግዲህ እነዚህ ስኳርና ጫው ምንላቸው አደ ኢንዶፍ ሄደው የልብ ህመምንም አብረው የሚያስከትሉበት ሁኔታም ከፍተኛ ስለሆነ ከዛ ጋር ተያይዞ ሊከሰቱ የሚችሉ ኮምፕሊኬሽኖች ናቸው እንግዲህ ያው ህርታታ ከምንለው ማለት ነው። ስለዚህ ያንንም እንግዲህ እንዳንድ ሁኔታ በማየት በተለይ አሁን ላይ የጤና ጣቢያዎቻችንና ጤና ኬላዎቻችን ላይ አክሞ ማዳን የማይችሉበትን የአልትራሳውንድና የሞባይል ኤክስሬ የምንላቸውን እንዲሁም በላብራቶሪም የማደራጀቱን ስራ እየተሰራ ያለበት ሁኔታ አለ። ይሄ ሕክምናውን እንግዲህ ከተያዙ በኋላ የሚደረገው ነው። እንዲሁም ደግሞ በጤና ኤክስቴንሽን ፕሮግራሞቻችንም ደግሞ አንዱ የዚህ የኤንሲዲ ክትትል እንዲያደርጉ አድቮኬሲ ስራውን እየተሰራ ነው ያለው። በከተሞችም በሁሉም ከተሞችም በተለይ እንቅስቃሴ ሰው እንዲኖረው በየወሩ እንግዲህ ኤክሰርሳይዝ የሚደረግበትን በከተሞች በልዩ ሁኔታ እየተሰራ ነው ያለ። አሁን ደግሞ እንግዲህ ከኮሪደር ልማቱ ጋር ተያይዞ ሰው ኤክሰርሳይዝ እንዲያረግ ወክ እንዲያረግ አንዱ የጤናማ የሆነ የኑሮ ዘይቤን ከመገንባት አኳያም ደግሞ በተለይ በከተሞች አካባቢ ትልቅ አስተዋጽኦ እያበረከተ ያለበት ሁኔታ አለ ማለት ነው። ጥሩ። ይሄ ነባራዊ ሁኔታ ነው። ምንም እንኳን ከሳት አኳያ በአጭሩ የተመለከት ነው ቢሆንም ወደ ወቅታዊና እለታዊ ደግሞ ኢቨንት ወይም ሁነት ስንመጣ ዛሬ ጤንነት የተሰኘ አንድ መተግበሪያ በልጽጎ ይፋ ተደርጓል። በጤና ሚኒስቴር በኩል ምንድን ነው ዋና እንድምታው? አሁን ካነሱት ነገር ጋርስ ምን ያህል ዝምድና አለው? እሺ አመሰግናለሁ። ያው ትልቁ ነገር የጤንነቴ ዛሬ ያነሳ ነው ነገር ጤንነቴ ብቻ ሳይሆን ሶስት አካባቢ የሚሆኑ የዲጂታል ቱሎች ወይም ደግሞ የዲጂታል ወይም የቴክኖሎጂ መተግበሪያ አፕሊኬሽኖች ናቸው። ከዚህ ጋር ተያይዞ እንግዲህ ዛሬ ጤንነት አንዱ ቱል ነው። ነገር ግን የአምቡላንስ ዲስፓችም አለው በተመሳሳይ ዘጠኝ ሀምሳ ሁለት አለ። እንግዲህ አሁን ካነሳ ነው ጋር የሚገናኘው በተለይ ዘጠኝ ሀምሳ ሁለት ዜጎች መረጃ በሚፈልጉበት ጊዜ የምክር አገልግሎት ጥቆማ ወይም ቅሬታ በሚኖራቸው ወደየት አካባቢ ሕክምና መሄድ እንደሚፈልጉም ጭምር መረጃ ማግኘት የሚችሉበትን እድል የሚፈጥር ነው። ስለዚህ ቻት ቡትም አለው ዜጎች እንግዲህ በቴሌግራም ላይ ጽፈው መረጃን በቀላሉ የሚያገኝበት እና የምክር አገልግሎት የሚያገኙበት ሁኔታ ይፈጥራል። ማለት ይሄ ማለት ቅድም ካነሳ ነው ኤንሲዲን በተመለከተ ግንዛቤ እጥረት እንኳን ቢኖርና ሰው ያላወቀውን ነገር መጠየቅ ቢፈልግ በ952 ቻትቦት ላይ ተጠቅመው እንግዲህ መረጃውን ማግኘት ይችላል። የመከላከልና ማድረግ ያለበትን በጤና ባለሙያ የታገዘ የምክር አገልግሎት ካውንስሊንግ የምንለውንም የሚያገኙበትን እድል ፈጥሯል ማለት 952 እንግዲህ ዛሬ አንዱ ያስተዋወቅ ነው ነው። ሁለተኛው እንግዲህ አምቡላንስ ዲስፓች ነው። እንግዲህ ትልቁ ነገር ዜጎች በተለይ አዲስ አበባ ላይ ነው እንግዲህ ይሄንንም ያስጀመር ነው። ቀጣይ ላይ በክልሎች እናሰፋዋለን። አዲስ አበባ ላይ ያስጀመሩ የአምቡላንስ ዲስፓች በተለይ አንድ ሰው ኢመርጀንሲ ነገር ሊያጋጥመው ይችላል። እኩለ ሌሊት ሊሆን ይችላል። አለበለዚያም በሌላ ምክንያትም ድንገተኛ አደጋም ሊፈጠር ይችላል። ስለዚህ በስድስት ሰላሳ ሶስት ደውሎ አምቡላንሶቹ ልክ እንደ ራይድ ማለት ነው ካሉበት ቦታ ሆኖ አቅራቢያ ያለው አምቡላንስ ሄዶ ያንን እንግዲህ አደጋ የደረሰበትን ሰው ወይም ደግሞ ታማሚውን በቅርብ አቅራቢያ ደርሶ ማዳን የሚችልበትንም እድል የሚፈጥርበት ነው። ስለዚህ አክሰስንም ይጨምራል፣ ፍጥነትንም ይጨምራል። ከዚህ በፊት ከሆነ ሆስፒታል የምንጠብቀው የነበረውን፣ በአቅራቢያው ጂፒኤስ ሎኬሽን አላቸው። ስለዚህ አቅራቢያው ያለው ያ ሰው ሲደውል ከየትኛው አካባቢ ነው አቅራቢያ የሚለውን እንደ ራይድ አይነት ሲስተም ማለት ነው። ያንን ተጠቅመን የአምቡላንስ ዲስፓች ሲስተሙ ያንን ይሰራል። ሶስተኛ እንግዲህ ጤንነቴ በተለይ አሁን አሁን ላይ ዜጎች እንግዲህ መድኃኒት ፍለጋ ብዙ ቦታዎችን ይከራተታሉ። ስለዚህ ጤንነቴ ላይ ሁለት ነገር ነው ያለው። አንዱ ከ1738 በላይ የሆኑ ፋርማሲዎች አዲስ አበባ ላይ ማለት ነው ያሉ እዚህ ውስጥ ሬጂስተር ተደርገዋል። ከሁለት መቶ ስልሳ አምስት ሺህ በላይ እንግዲህ የጤና ሜዲሲን ወይም ደግሞ ድረግ ሊስት የምንላቸውም እዚህ ውስጥ ተመዝግበዋል። ስለዚህ በእያንዳንዱ ፋርማሲ ውስጥ ምን አይነት መድኃኒት አለ፣ የት ነው የሚገኘው፣ ዋጋው ስንት ነው የሚለውን ዜጎች በቀላሉ መረጃውን የሚያገኙበት ሁኔታ ተፈጥሯል። ይሄ እንግዲህ በአፕ ስቶር ና በፕሌይ ስቶር እንግዲህ ዳውንሎድ አድርገው መጠቀም ይችላሉ። ሁለተኛ ደግሞ በቴሌብር ሱፐር አፕ ላይም ገብተው እዛም ላይ ጤንነት የሚል አንድ ራሱን እንደቻለ እንደ ዘመን ገበያ እንዳለው ማለት ነው። ጤንነት የሚል አንድ ካታጎሪ አለ። ስለዚህ እዛ እሱን ክሊክ ሲያደረጉት ህክም ሜዲኬሽን ከሆነ የሚፈልጉት ሜዲሲን ማለት ነው መድኃኒቶችን የት ፋርማሲ ምን አለ ምን አይነት ብራንድ ጭምር የሚለውን የአውሮፓና የሀገር ውስጥ ነው የሚለውንም ጭምር ማየት የሚችሉበትና ዜጎች በቀላሉ የሚገበያዩት ይሄ ከዲጂታል ፔመንቱ ጋር አብሮ አሳስርን የሰራንበት ነው ሁለተኛው ዜጎች እንግዲህ ሲታመሙ የት ሆስፒታል ሊሄድ ብለው ነው የሚሉት ስለዚህ እያንዳንዱ እንደ ከተማ ያለን ማለት ነው እያንዳንዱ ተቋም አንዳንዱ በልብ አለ አንዳንዱ በኩላሊት ስፔሻላይዝ የሚያደርግ አለ የእናቶችና ህጻናትን ብቻ ደግሞ የሚያክሙ አሉ ስለዚህ እንደየተቋሙ ስፔሻላይዝ ባደረጉበት ሰርቪስ ማለት ነው ያንን ካታጎራይዝ አድርገን አስቀምጠናል ስለዚህ ኤኒ የልብ ሕክምና ማግኘት የሚፈልግ ካለ የግልም ይሁን የመንግስት፣ ይሄ ማለት የመንግስትም ብቻ አይደለም፣ የግልም የመንግስትንም ተቋማት እዚህ ውስጥ አካተንበታል ማለት ነው። ስለዚህ አሁን ላይ ከመቶ ሰላሳ ሶስት በላይ የሚሆኑ ጤና ተቋሞች አዲስ አበባ ውስጥ ያሉ የግልም የመንግስትም ተቋማት እዚህ ውስጥ አካተዋል። ስለዚህ የመንግስት ሆስፒታሎቻችን የሚሰጡትን ስፔሻላይዝ ያደረጉበትን አገልግሎትም ጭምር እዛ ላይ ያስቀምጠናል ማለት ነው። ስለዚህ ዜጎች መረጃውን የሚያገኙበት ህክምና አገልግሎት ለማግኘት ቢፈልጉ የት ሊሄድ የሚለውን እንደ አማራጭ ከነ ሐኪሞቹ ጭምር መረጃውን ማግኘት የሚችሉበትን እድል ፈጥሯል ማለት ነው። ስለዚህ በአንድ በኩል አክሰስ የምንለው እንግዲህ ኢኩዊቲ የምንለውን በአንድ በኩል ይመልስናል። ሁለተኛ ዜጎችም ደግሞ ወዴት መሄድ እንዳለባቸው መረጃም የሚሰጥ ስለሆነ አጠቃላይ የጤናው ሲስተም እየፈለገ ያለውን የዲጂታላይዜሽን ማቅለል ነው ህክምናውን የሚያገኙበት ሁኔታ መፍጠር ነው። ይሄ አዲስ አበባ ላይ አሁን የጀመርነው ነው እንጂ ቀጣይ እንግዲህ በቀጣይ ሁለትና ሶስት ሳምንት ጊዜያቶች ደግሞ ናሽናሊ በየክልሎቹ ዋና ዋና ከተሞች በታይ ህክምና አገልግሎት ያለባቸውን ብቻ ሰው ትልቅ ፋሲሊቲዎች ያለባቸው ፋርማሲዎች ያለባቸውን ይሄንን አስፈተን የምንሄድበት ይሆናል የሚለውን እንደ ተጨማሪ ለማንሳት ነው። መልካም። በመጨረሻ እንግዲህ ተላላፊ ያልሆኑ በሽታዎች እንደ ኢትዮጵያ ባሉ አዳጊ ወይም በማደግ ላይ የሚገኙ ሀገራትን ማህበራዊ የአኗኗር መሰረት እንዲሁም ደግሞ ኢኮኖሚያዊ ቀውሱንም ወይም ኢኮኖሚያዊ ስብራቱንም ጭምር ቀደም ሲልም በፋና ጥናታችን ስንመለከተው ነበርና የሚያስከትለው ስጋት እንዲሁም ደግሞ ቀውስ ትልቅ ነው ማለት ይቻላል። ከዚህ አኳያ ጤና ሚኒስቴር ከአጋር አካላት ጋር ሊሆን ይችላል፣ ኢትዮጵያ ውስጥ ግንዛቤ በመፍጠር በተለይ ግንዛቤው ነው ዋነኛ ነገርና ምን እየሰራ ይገኛል እንግዲህ በተለይ ኤንሲዲ ከምንላቸው ካታጎሪስ በተለይ ተላላፊ ያልሆኑ በሽታዎችን በተመለከተ ከተለያዩ አጋር ድርጅቶች ጋር እንሰራለን። ጤና ሚኒስቴር ይህንን በተመለከተ ስትራቴጂ አስቀምጧል፣ የህግ ማዕቀፍ አስቀምጧል። በተመሳሳይ ደግሞ የአመጋገብን ሁኔታን በተመለከተ ደግሞ ዳይትሪ ፕሮክላሜሽንም አዘጋጅቷል ማለት ነው። ስለዚህ እንደ ሀገር ወዴት ነው መሄደው? እንግዲህ አመጋገብ ሲባል ያለንን በቤት ውስጥ የሚያፈራ ነውንም ቢሆን በተቻለ መጠን ግን እነዚህ ተስሪ ዋይት የምንላቸውን ነገር አቮይድ ማድረግ፣ ነጮች ሶስቱ ነጮች ማለት ነው የምንላቸውን አቮይድ ማድረግ ያስፈልጋል። ይሄን በተመለከተ እንግዲህ ብዙዎቹ ቅድም ሳነሳው እንደነበረ፣ መግቢያ ላይ አብዛኞቹ ወደ ጤና ተቋማት ሲመጡ ወይ ስኳር ወይ ግፊት እንዳለባቸው አያውቁም። ስለዚህ ከመጡ በኋላ ብዙ ጊዜ የእኛ ማህበረሰብ ፓኒክ ያደርጋል። በሽታው በእርግጥ ገዳይ አይደለም፣ ቶሎ ብሎ ወደ ሕክምና ሄዶ ያንን እንደ ህመሙ ስኳር የማይፈልጋቸውን ነገሮች ማድ አለማድረግ ነው። እንቅስቃሴ ማድረግ ነው። ግፊትም የምንለው ወይም ደግሞ ሃይፐርቴንሽን የምንለው በተመሳሳይ እነዚህ ኤክሰርሳይሶች እና የላይፍ ስታይል ሞዲፊኬሽን የሚፈልጉባቸው ሁኔታዎች አሉ። ስለዚህ ካመጋገብ እንግዲህ ከጓሮ የምናገኘው ከቆስጣ ጀምሮ ከአትክልት እንግዲህ ትንሹ ከጓሮችን የምናገኛቸው ነገሮች ቆስጣ፣ ጎመን እነዚህ ናቸው፣ ሰላጣ ናቸው። እነዚህን አመጣጥ ነው መመገብ ያስፈልጋል። ቅጠላ ቅጠሎችን ማብዛት በተቻለ መጠን እንግዲህ ፍራፍሬ ያለልም ግን ቅጠላ ቅጠሎችን አንድ ላይ ጨማምሮ መብላት እና የተመጣጠነ ምግብ መብላት ሲባል አጠቃላይ የዳይትሪ ሲስተማችንን ማስተካከል እና እንቅስቃሴ ማድረግን ትልቁና ዋነኛውን ፖርሽን ይይዛልና። ፍራፍሬ የስኳር ይዘት ስላለው ነው ብዙዎች፣ ይህንንም ከግንዛቤ ችግር ጋር አያይዘው ይወስዱታል። ፍራፍሬ እንግዲህ ሁሉንም አንድ ላይ ማቆም አይደለም። ለምሳሌ ስኳር ያለበት ሰው አንዳንድ ጊዜ ሮንግ የሆነ አድቫይዝ ይሰጣል። ያው በተለምዶ ማለት ነው። ስለዚህ ሰውነታችን በራሱ የሚፈልጋቸው የስኳሩን መጠኖች አሉ፣ ምንም እንኳን የስኳር በሽተኛ ቢሆንም ለምሳሌ የምንበላቸው ፖርሽኖች ካርብ ፍሩትና ቬጀቴብልስን በፖርሽን አመጣጥ ነው መብላት ይፈለጋል። ግን ሁሉንም ነገር ማቆም ሲባል ደግሞ በራሳችን ሰውነታችን ባይ ዲፎልት የሚያጣቸውን ኒትሪሽስ የሆኑ ቫይታሚንሶችና ኒውትራንቶች ይኖራሉ። ስለዚህ ያንን እንዳያጣ ነው ተመጣጥ ነው ፍራፍሬንም የሚለውንም መጠቀም ያስፈልጋል። ብዙ ጊዜ በተለይ ከ የዲያቤቲክ አሶሲሽን ጋር በጋራ ሆኖ በየአመቱ ትናንሽ ቡክሌት ሳይዝ የሆኑ መጽሄቶች ወይም ደግሞ እንደ ብሮሸር ሆኑ ነገሮች ለየለስኳር ታማሚዎች በየአመቱ ግንዛቤ ማስጨበጫ ይሰጣል። ይሄም ይበተናል። እንግዲህ ብዙዎቹ ይደርሳቸዋል። ግን በተለምዶ ብዙ ጊዜ እንደ ሀገር በተለምዶ የሚደረጉ ነገሮች ናቸው። አመዝ ነው የሚገኙት። ግን ግንዛቤው ማስጨበቅ ደረጃ ራሱን የቻለ የሙያ ማህበራትም ጭምር ስላለው ከዚህ ጋር ተያይዞ በየጊዜው ግንዛቤ ማስጨበጫ ይሰራል። የተለያዩ አጋር ድርጅቶችን በደንብ በዚህ ላይ እያገዙ በተለይ ኤክሰርሳይስም ላይ እንዲሁም መከላከል ላይ ትኩረት ያደረገ የግንዛቤ ማስጨበጫ ከጤና ተቋማት ጀምሮ እስከ ማህበረሰብ ደረጃ የተለያዩ የአጫጭር የስፖርት ብዜናዎችን ሚሆን አጫጭር ድራማዎችም ጭምር እየተሰሩ መልእክቶችን እያስተላለፍን በተቻለ መጠን ማህበረሰባችንን ግንዛቤ ለማስጨበጥ እየሞከርን ያለ ነው። መልካም የጤና ሚኒስትር ዴታ ሳህርላ አብዱላሂ ስለ ስለነበረን ቆይታ ከልብ እናመሰግናለን። መልካም ምሽት ይሆንለት። አመሰግናለሁ።